መኖሪያ ቤቶች ተገንብተው ለተጠቃሚዎች ርክክብ ተደርገዋል። የመኖሪያ ቤት ርክክብ ከተደረገላቸው ግለሰቦች መካከል ወይዘሮ ማናይሽ ብልከውና ወታደር አየነው መንግስት የመኖሪያ ቤት ስላልነበራቸው ሲንገላቱ መቆየታቸውን አስታውሰው አሁን ላይ የቤት ባለቤት በመሆናቸው መደሰታቸውን ተናግረዋል። የስናን ወረዳ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ዘለቀ ወርቁ በበኩላቸው በክረምት የዜጎች የበጎ ፈቃድ አገልግሎት በወረዳው በረቡ ገበያ ከተማ ሁለት ቀበሌዎች ላይ አስር ቤቶችን ለተጠቃሚዎች ማስተላለፋቸውን ገልጸዋል። በክረምት ወራት ሲከወኑ የቆዩ የበጎ ፈቃድ ስራዎች በበጋ ወራትም ተጠናክረው እንደሚቀጥሉ የጽህፈት ቤት ኃላፊው ተናግረዋል። ዘገባውን የላከልን የስናን ወረዳ ኮሚኒኬሽን ነው። ከ8 ነጥብ 9 ሚሊዮን በላይ በጎ ፈቃደኛ ወጣቶችን በማሳተፍ የተለያዩ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን የአማራ ክልል ወጣቶችና ስፖርት ጉዳይ ቢሮ አስታወቀ። በቀጣይ ከ5 ሚሊዮን በላይ በጎ ፈቃደኛ ወጣቶችን በማሳተፍ ከ11 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ እየተሰራ መሆኑ ተጠቁሟል። ዘገባው የበለጠ ጥላው ነው። ትርንጎ ይፍሩ ታቀርበዋለች። የበጎ ፈቃድ አገልግሎት ዜጎች እውቀታቸውን፣ ጉልበታቸውንና ጊዜያቸውን ለአካባቢያቸው ደህንነት፣ ልማትና መስል ተግባራትን በማከናወን ማህበረሰብ